ከሁለተኛው የዓለም ጦርነት በኋላ የተዘጉ የቢዝነስ ድርጅቶች። አራተኛው የአይሁዶች ቢዝነስ ዘርፈ ብዙ ስራ ያለው ድርጅት ሲሆን የችርቻሮ ንግድ፣ ምርት፣ ፋይናንስ እና ሌሎች ሴክተሮችን ያቀፈ ነበር። የአይሁድ ኢንተርፕረነሮች ቢዝነሱን በአውሮፓ አህጉ ውስጥ የሚዘውሩት ድርጅት ነበር። በሁለተኛው የዓለም ጦርነት ውስጥ በናዚዎች ስልታዊ በሆነ መንገድ ድርጅቱን ይዘጋጅሉል። ሶስተኛው አይጂ ፋርበን የጀርመን ሀገር ድርጅት የነበረ ሲሆን ስራውም የተለያዩ ኬሚካሎችን የሚያመርት መርዝንም ጨምሮ የሚያመርት ነበር። የሚጠቀሙትም ናዚዎች ለማጎሪያ ካምፕ ሲሆን አስፈሪ ጥፋቶችን ለመስራት ነበር። በዚህ ፕላትፎርም ከዚህ በላይ መናገር ስለማልችል ነው። ተረታች እና በጀርመን ወደረኞች ምክንያት ተወግዷል። ሁለተኛ ናካጂማ ኤርክራፍት ካምፓኒ የጃፓኖች ኩባንያ የነበረ ሲሆን ለጃፓን የውጊያ የአየርና የባህር መሳሪያዎችን የሚያመርት ድርጅት ነበር። ከሁለተኛው የዓለም ጦርነት በኋላ አላይድ ፓወር ወደ ትናንሽ ኩባንያዎች ከፋፍሎ ድርጅቱን ያስቀጥሎ ሲሞክር ተዘግቷል፣ አቁሟል። አንደኛ ኩራፕ ካምፓኒ አንዱ ትልቁና ከፍተኛ ተጽዕኖ ያለው የጀርመኖች ኩባንያ ሲሆን ብዙ ቢዝነሶችን አቀናይቶ የያዘ ድርጅት ነበር። በጦርነት ላይም እቃዎችን በማምረት የተሳተፈ ከናዚዎች ጋር ጥምረት የነበረው ድርጅት ነበረ። መስራቾቹ የኩራፕ ቤተሰቦች ነበሩ። ለእነሱም የደረሳቸው የጣ ፋንታ ከናካዲማ ተመሳሳይ ነበር። በበጋ ግን ከሁለተኛ ዓለም ጦርነት በኋላ ተዘርቶ አቁሞ ግን መልሶ የቀጠለ አንድ ትልቅ የጀርመኖች ድርጅት አለ፣ ቮልስዋገን ነው። እዚህ ላይ ግቡና አት ቡድ ካምፓኒ 888 ብላችሁ ስትሰረችው ሙሉ ቪዲዮን ታገኙታላችሁ። ይመቻችሁ።